የኒ አበባ የኒ አትበገር፣ አትበገር ስንልሽ እኮ ጥንካሬሽን ስላሳየሽን ነው። አሁንም ደግሞ ወደፊት የድሮ ጥንካሬሽን አንጥተሽ ማሳየት አለብሽ እንጂ እዚህ ጋር ማለቃቀስ የለብሽም። ተይ እንጂ ውዴ፣ ተይ። ብዙ ጥላት አለ። ተይ፣ አትከፊ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ናችሁ? ከኒ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ዛሬ እንግዲህ በብሩኬ ቻናል ተለቋል። በነገራችን ላይ ቡርኪና አምሳ ኬን ያስገባውና ፍቅርዬን ዱባይ እንዲወስድልን ማለት ነው። ቃል ስለሆነ ቃል እውነት መቼም ሚኒስተር። ስለዚህ ቶቶሎ ሰብስክራይበር ሃምሳ ኬን ያስገባው ሲቀጥል ደግሞ ከፍቅርዬ ጎን መሆን አለብኝ ምናምን ሲል ነበር። ፍቅርዬ በጣም አዝና ተከፍታቻት ነበረ ማለት ነውና የኔ አበባ እንዲከፋሽማ የምፈልግም እውነት፣ እና ለዚህ ነው ማለት እንዳትከፋ ስለምፈልግ ነው እና እኔ አንዳንድ ጊዜ እስከመጨረሻ ደስታ የሚሰጣት ነገር ትምረጥ ወይም ደግሞ እስከመጨረሻ ድረስ ደስታ ከሚሰጣት ነገር ጋር ትሆን ምለው እንዳትከፋ ስለምፈልግ ነው ማለት ነውና፣ ሶ ምንም አይደለም። ግን ደግሞ መከፋትሽን በሶሻል ሚዲያ ባታሳይ በጣም ደስ በውስጥም እንዲከፋሽ አንፈልግም። ነገር ግን ያው ሰው አይደለም ጠንካራም ብንሆን ትንሽ ይከፋናል። ያንን መከፋት ግን ወደ ሚዲያ አምጽ ማሳየት የለብሽም ማለት ነውና ጠንካራ ቡሪካ ቡሪካ ደግሞ ማለት ነው። እኔ እኮ ታውቆኛል፣ እኔ ታውቆኛል፣ ያው ከፍቅርዬ ጋር መሆን እንደምትፈልግ ምናምን ታውቆኛል። ነገር ግን አሁንም ለፍቅርዬ ይሄ ነገር ደስታ ይሰጣ፣ መጨረሻ ላይ ያስለቅሳታል። ምክንያቱም እስከ መጨረሻ ከፉፉ ጋር የተለያዩበት ዋናው ምክንያት ምን ታውቃላችሁ፣ ሁላችሁም ታውቃላችሁ ብዬ አስባለሁኝ። እንግዲህ መደገልግም ማነሳት አልፈልግም። እኔ አሁንም ይሄ ነገር አሁንም በዚህ ሁኔታ እንደዚህ ማለት ኦኬ፣ ይንከባከባት ከጎኗ ይሁን ይገዛት፣ በቃላ ከጎኗ ይሁን። ነገር ግን በመላመድ የሆነ ነገር ተፈጥሮ ነገም ደግሞ ዛሬ የለቀሰችበትን እንትን ነገ ደግሞ መልሳ እንድታረስ አልፈልግም፣ እውነት ለመናገር እና እሱም ማሰብ አለብሽ። አሁን ስለተከፋሽ ተከፋሽ ስለ አዘንሽ ወይም ደግሞ ውስጥ ሰው ከጎኔ ሰው ስለሚያስፈልግሽ አሁንም እስከ መጨረሻው ደስታ ከማይሰጥሽ ሰው ጋር ወይም ደግሞ እስከ መጨረሻው አብሮሽ ከማይዘልቅ ሰው ጋር እንድትሆኝ ክፍተት እንዳፈጥሪ ነው የምለው እንደኔ ማለት ነው። እንጃ ብቻ እኔ የምመኝልሽ እስከ መጨረሻ አብሮሽ የሚሆን ሰው፣ እስከ መጨረሻ ደስታሽ የሚሰጥሽ ሰው፣ የሚንከባከብሽ ሰው ማለት እነሱ የማይንከባከብሽ ማለት አደም ብቻ አላገብቷቸኋሉ ሁሉንም ነገር ነው እንዲሰጣት ነው የምፈልገው ማለት ነው እና እንግዲህ ብሩኬ ኦኬ፣ ተንከባከባት ከጎኑ፣ አሁን አብሽሪ በላት አይዞች በላት ግን፣ ወደ ሌላ ነገር ሄዳለው ካልክ ትላላችሁ። ምክንያቱም ለዚህ ለዚህ ከፉፉ ጋር እኮ ምንም ያጣላቸው ነገር የለም ማለት አንድ ነገር ያው ሃይማኖት በመሀላቸው ስላለ አደለ፣ የተለያዩት አብረው መዝለቅ ስለማይችሉ አደለ፣ አብረው መሆን ስለማይችሉ አደለ፣ መጋባት ስለማይችሉ አደለ፣ መፋቀር ስለማይችሉ አደለ፣ የተለያዩት ከብሪካ ጋም እንትን ማለቱ ያ ነገር ስለሚሲፈጠር ፍቅርዬ መልሳ ማዘን መከፋት ተላምዳ ሰውን እንደዚህ እየተለየች መልሳ ውስጥ እየተሰበረ እና ምንም እንድትኖር አንፈልግም ማለት ነው። እና ይህን ንግር አስብ አስባበት ከውጭ ከውጭ ሁነት ግን ከጎና ሆነ አብሽሪ ያይዘሽ እንደ እህት እንድታጠነክራት እንፈልጋለን ማለት ነው እንጂ ወደ ሌላ መንገድ እንዳትሄድ አኖ ማለት ይሁን በበላም ዲሁን ንግር ስለሚመጣ ማለት ነው እና ብቻ አትከፊ በማንኛውም ሰዓት አትከፊ የእውነት ፍቅርዬ አንቺ ጠንካራ ሴት ነሽ በጣም ጠንካራ ሴት ብዙ ነገር ያሳለፍሽ ለሴት ልጅ ተምሳሌት የምትሆኚ ገና ህፃን ልጅ ማለት ታዳጊ ነሽ እና ለትናንሾችሽ ለትላልቆች ለትናንሾችሽም ትምህርት የምትሰጪ በጣም ጠንካራ ሴት ስለሆንች እንድትከፊ እንድትተዝኒ ፍጹም አንፈልግም ማለት ነው ደስታሽን ያሳየን ስለሌለው ነገር ኦኬ ስኪ አንቺ ከተመቸሽ እውነት ለመናገር አንቺ እኔ አንቺ የማይጎዳሽን እኔ ይሄ ነገር አይጎዳኝም ብለሽ አንቺ አስበሽበት አሰላስለሽ ከሆነ ኦኬ ይመችሽ። አንቺ የተመቸሽ አንቺ የወደድሽውን ነገር ሁሉ እወዳለሁ ማለት ነው፣ ይመቸኛል። ነገር ግን ሳታስቢበት ድንገት ዝፍቅ ብለሽበት ወይም ደግሞ ጥልቅ ብለሽበት ነገ ደግሞ መልሶ እንዲያስለቅስሽ የሆነ ነገር ባለፈው ያስለቀሰሽ መልሶ ነገ እንዲያስለቀሰሽ ስለማልፈልግ ነው፣ ነገሮችን አስበሽ አስበሽ ግቢበት ማለት ነው። አንዳንዴ ብቻ መሆኑ አሪፍ ነው። ምንም ማንም ተጎናችሁ ሳይሆን ብቻችሁ መሆን አንዳንዴ አሪፍ ነውና ትንሽ ብቻሽን ሆነሽ ለብቻሽ ሆነሽ ትንሽ ራስሽን ታዳምጪና በቃ ከማን ጋር መሆን እንዳለብሽ እንትን ብቲ ማለት አሪፍ ነው ብዬ አስባለሁኝና እና ፈቲና ፈፉስ ዛሬ ነው ጥምስ ምን እየሰሩ ይሆን?